ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩትዩብ ቻላችን የለተረቡ የብስራት ኮምቦ ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያ ጋር ጊዜን የማሳለፍ ነው የሚሆነው። እስከ ቆይታችን ፍጻሜ ድረስ አብራችሁን ትቆዩ፣ የአክብሮት ግብዣ ነው። ብርቱ ቆይታችን። 14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ትናንትና መከናወን ጀምሯል፣ ዛሬም ይቀጥላሉ። እነዚያን በስፋት እንመለከታለን። ሌሎችም በስፔን ላሊጋ የሚከናወኑ ጨዋታዎች አሉ። እነዚያን ቀን ያጫጭር ጉዳዮችን ወደ እናንተ የማካፈላችሁ ነው የሚሆነው። በቅድሚያ ትናንትና ሲጠበቅ የነበረ ጨዋታ ነበረ። ክራቨን ኮቴጅ ላይ ፉልሃም ከማንቸስተር ሲቲ የሚያከናውኑት የጨዋታ መርሃ ግብር ይጠበቅ ነበረ። ማንቸስተር ሲቲ ከሊድስ ዩናይትድ ጋር እጅግ ተፈትኖ ጨዋታውን አሸንፎ ወደዚህ ጨዋታ መምጣቱ ይታወቃል። ትናንት እንግዲህ ክራቨን ኮቴጅ ላይ ከጨዋታ አስቀድሞ ማርኮ ሲልቫ ይበልጥ በፔፕ ጋርዲዮላ ስር የሚገኙ ማንቸስተር ሲቲ ነጥብ ለማስጣለሙ ለማሸነፍ እንጂ ሲቸግራቸው በተደጋጋሚ የምንመለከት እናስተውል ነበረ። ትናንት ጨዋታው በጣም አስደናቂ ነበረ። የመጨረሻ ዳኛ ፊሽካ እስኪሰማ ድረስ ውጤቱን ማወቅ አልተቻለም ነበረ። ነገር ግን ገና በጊዜ ጎሎች መቆጠር ጀምረው ነበረ። የሚገርመው ነገር ማንቸስተር ሲቲ አምስት ለአንድ ይመራ ነበረ እስከ 54ተኛው ደቂቃ ድረስ። ይህን ለተመለከተ ጨዋታው እንዲያው በተወሰነ መንገድ ፉልሃም ቢበዛ ሁለት ካልሆነ እንዳስቆጥሯል ያም ደግሞ ተጨማሪ ጎል ማንቸስተር ሲቲ አስቆጥሮ ጮኸ ይጠናቀቃል፣ ግምቷ ላይ ያም ደግሞ ሳብ የሆ ነበር። ነገር ግን ያልተጠበቀው ነገር ነበር የተፈጠረው ከ54 ደቂቃ በኋላ ባሉት ደቂቃዎች ከሰባተኛው እስከ 78ኛው ደቂቃ ድረስ ፉል ፉልሃሞች ሶስት ጎል አስቆጠሩ በአሌክስ ኤቢ በችኮንዚ ሁለት ጎሎች እንደዚሁ አምስት ለአራት ነው ጨዋታው የተጠናቀቁ እና ዘጠኝ ጎሎች የተቆጠሩበት ምሽት ነበረ። በጣም ድሎች ይፈጠሩ ነበረ። ክፍት ጨዋታ ነበረ። ማንቸስተር ሲቲ አምስት ለአራት እንኳን እየመራ ይበልጥ አፈክፍ ጎለመከላከል ብሎ ብሎክ አልሞከረም ነበረ። በተቻለው መጠን ጥንቃቄን መርጦ የማጥቃትን እሳቤ ነበረ ፒፕ ጎል ላይ ይከተል የነበረው። ኤርሊንግ ብራውት ሀላንድ በጣም የጎል የቀረበ አጋጣሚ አግኝቶ ነበረ፣ አልተጠቀምበትም። ከዚያም በጣም አስደናቂ ጎል ማስቆጠር ቻለ። ትጄነር ሬንደርስ ነው ሌላ ጎል ያስቆጠረው፣ ሀላንድ አሲስት አደረገለት። ፊል ፎደን ሁለት ጎሎችን አስቆጥሯል። ሳንደርበርግ በርግ በራሱ መረብ ላይ አንድ የዶኩን የሞከራትን ኳስ በራሱ ምላው ላይ አስቆጠረ። ሌላኛው ግን አስቀድሞ ከረፍት በፊት ሶስት ለ ለዜሮ ሊጠናቀቅ እጅግ ሲቃረብ ኤምሬስ ሚዞሮ ጎል አስቆጥሮ ለፉልሃም ሶስት ለአንድ ነበረ ለመሻ ክፍል ያመሩት እና በድምሩ ማንቸስተር ሲቲ አምስት ለአራት ታሸንፏል። በጣም እጅግ አስፈላጊ ነጥብ ነው ማሳካት የቻሉ ምክንያቱም በአርሰናል ላይ አንገቱ ስር ለመተንፈስ የግድ እያንዳንድ ጨዋታ እያሸነፈ መዝለቅ አለበት ማንቸስተር ሲቲ እናም ባለፉት ሁለት ጨዋታዎች ባሳለፍነው ቅዳሜ ከሊድስ ዩናይትድ ጋር በሜዳው ትላንት ደግሞ ክራቨን ኮቶች ላይ ከፉልሃም ጋር እጅግ አስፈላጊ ሶስት ነጥቦችን አሳክቶ ስድስት ነጥብ እጅግ ተቸግሮ ስድስት ነጥቦችን አሳክተው የወጣበት አጋጣሚ ነው የተፈጠረው። ፒፕ ጓርዲዮላም ከጨዋታው በኋላ እግህ የተወሰነ ጸጉሌንም እንግዲህ ያጣሁበት ሆኗል የሚል ሀሳብ ሰጥቷል። በአዝናኝ ሀሳቦች እናውቀዋለን። ፔፕ ጓርዲዮላን በጨዋታ ጎል ማስቆጠር የቻለው ኤርሊንግ ብራውት ሀላንድ መቶ ጎል ላይ ደርሷል። በእንግሊዝ ፕሪምየር ሊግ ታዲያ በጥቂት ጨዋታዎች በቶሎ መቶ ጎል ያስቆጠረ ተጫዋች ሆኗል። 111 ጨዋታ ብቻ ነበር ያስፈለገው ሀላንድ መቶ ጎል ላይ ለመድረስ እናም ይህንን መቶ ጎል የደረሰበት አጋጣሚ ተፈጥሯል። በሊጉ በቶሎ መቶ ጎል ላይ የደረሱ ተጫዋቾች ስንመለከት እንደና ሳውት ሀላንድ 111 ጨዋታዎች አስፈለገውት ነበረ አለን ሽረር መቶ ሀያ አራት ያክል ጨዋታዎች አስፈልገውት ነበረ መቶ ጉላይ ለመድረስ። ሶስተኛው ሀሪ ኬን በመቶ 41 ጨዋታዎች፣ ሰርጂዮ አጉዌሮ በመቶ 47 ጨዋታዎች፣ ቲዬሪ ዳንኤል አንሪ እንደዚሁ በመቶ 60 ጨዋታዎች ነበረ መቶ ጉላይ መድረስ የቻሉት። እናም ሃላንድ እንዳሆነም የጎል ቀበኛ መሆኑን የተመለከትንበት ጨዋታ ሆኗል። ሌላኛው ፊልፎደን ባለፉት ጨዋታዎች የተሻለው የማንቸስተር ሲቲ በፐርፎርማንስ ደረጃ ጥሩ ነገር ያስመለከተ የሚገኘው ተጫዋች ነው። የኢንዲቪዥዋል ጥራቱ ነበረ ባለፉት ሊድስን ሲያሸነፉ ፊልፎደን ለማሸነፋቸው ለሲቲ ትልቅ አበረከቶት ነበረው። ትናንትም ጎላስ አስቆጥሯልና 2023/24 የውድድር ዘመን ከገባን ጀምሮ ከቦክስ ውጭ ሰባት ጉሎችን አስቆጥሯል። በሱ ልክ ጉል ያስቆጠር የለም ከሳጥን ውጭና ፎደን አሁንም በማንቸስተር ሲቲ ዘንድሮ በአስፈላጊነቱ እየዘለቀ የሚገኝ ተጫዋች ሆናል። ማንቸስተር ሲቲ ማሸነፉን ተከትሎ የነጥብይነቱን ከአርሰናል ጋር ወደ ሁለት ማጥበብ ችሏል። አርሰናል ዛሬ እስከሚጫወትበት ሰዓት ድረስ ማለት ነው። ሌላኛው መርሃ ግብር ቫይታሊቲ ላይ ቦርነ መዝን ከኤቨርተን ያገናኘ ጨዋታ ነበረ። ዴቪድ ሞይስ በጥሩ መንገድ ክለቡ እንዲዘልቅ እያደረጉ ይገኛሉ። ትናንት ከሜዳ ውጭ ቦርንመዝን አሸንፏል። ኤቨርተን ጃክ ግሪሊሽ ነው ከረፍት መልስ 78ኛው ደቂቃ ላይ ባስቆጥራት ጎል ድል ማድረግ እየቻለው ኤቨርተንና ቦርንመዝ ሽንፈት ገጥሞታል። በጨዋታው ሂደት ላይ ተጠባቂው ጨዋታ ሌላኛው ሴንት ጄምስ ፓርክ ላይ ኒውካስልን ከቶትናም ያገናኘ ጨዋታ ነበረ። እኩል ሁለት ለሁለት ነው የተጠናቀቀው። ጨዋታው ከረፍት መልስ ነው ጎሎቹ የተቆጠሩት። ቡርኖ ጉማሬሽ 71ኛው ደቂቃ ላይ ጎል አስቆጥሮ መሪ መሆን ቻለ። ባለሜዳው ቡድን ክርስቲያን ሮሜሮ ጥሩ የግንባር ኳስ አስቆጠረና ሌሎ አይቶቹን አቻ አደረጋቸው። 86ኛው ደቂቃ ላይ አንቶኒ ጎርደን በፍጹም ቅጣት ምት ጎል አስቆጥሮ ኒውካስል መሪ ያደረገ። ጨዋታው ሊጠናቀቅ እጅግ ሲቃረብ 95ኛው ደቂቃ ላይ ክርስቲያን ሮሜሮ በድጋሚ በባይስክል ኪክ ጎል ነው ጎላ አስቆጥሮ አንድ ነጥብ ክለቡ እንዲያሳካ ማድረግ የቻለው። ከጨዋታ በኋላ ቶማስ ፍራንክ የአንቶኒ ጎርዶን የፍጹም ቅጣት ምትን በተመለከተ እንግዲህ ቫር ስህተት እንደሰራ ሀሳባቸውን ሰጥቷል። እናም ቶትናም ሶስት ነጥብ ለማሳካት በጣም እየተቸገረ የሚገኝ ቡድን ሆኗል። ትናንት በነገራችን ላይ በጨዋታው ይበልጥ የተሻለው ክለብ ኒውካስል ነበር ሰባት ኦን ታርጌት ሙከራዎችን አድርጓል። በአንጻሩ ቶትናም ሁለት ብቻ ነበረ ማድረግ የቻለው ይህን ይመስላል ፕሪሚየር ሊጉ ትናንት የተደረጉ ጨዋታዎች። በስሜን ተጠባቂ ጨዋታ ነበረ። ብሉግራናዎቹ ባርሴሎና በሜዳቸው ከአትሌቲኮ ዴ ማድሪድ ጋር ተጫውተው ነበረ። ትናንት በተከናውነው የጨዋታ መርሃ ግብር ተጠባቂ ነበረ ጨዋታው ታዲያ። አስቀድሞ እንግዳ ቡድን አትሌቲኮ ዴ ማድሪድ በ19ኛው ደቂቃ ላይ በአሌክስ ባይና ጎል መሪ መሆኑ የቻለው ጥሩ ጎል ነበር ማስቆጠር የቻለው የረዳት ዳኝነት እገዛ ያስፈልግ ነበረ ይቺ ጎል እንድትጸድቅ ታዲያ ጎሉ ጸድቋል። ታዲያ ራፊንሃ እንደዚሁም ደግሞ ዳኒ ኦሎሞና ፌራን ቶሬስ ጎል አስቆጥረው ለብሉግራናዎቹ ባርሴሎና እጅግ አስፈላጊ ነጥቡን አሳክቶ ከሜዳ ወጥቷል። እናም ድሉን ተከትሎ ባርሰሎና ነጥቡን ወደ 37 ከፍ አድርገው የሊጉ መሪነት ከፍ አድርጓል። ሪያል ማድሪድ ቀሪ ጨዋታ እያለው በአራት ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ራፊንሃ ከድሉ በኋላ እንዳሳብ ሰጠ። ምን አለ? ይሄ ድል ላሊጋው እንድናሳካ ይረዳናል የሚል ሀሳብን ሰጥቷል። በጣም አስፈላጊ ድል ነበረ። በአንጻሩ ፔሪ ከጉዳት ነበረ በቅርቡ የተመለሰው ነገር ግን ተቀይሮ ወጥቷል። ትናንት በነበረው ጨዋታ ፔሪን በተመለከተ ከጉዳት ጋር የተገናኘ አይደለም፣ ተቀይሮ የወጣው የተወሰነ ድካም ነው ሲሉ ሀንስ ፊሌክ ሀሳባቸውን ሰጥቷል። ሌላኛው ዳኒ ኦልሞ ጎልካ ያስኳስ ካስቆጠረ በኋላ ትከሻው ጉዳት ገጥሞታልና በትንሹ ለሶስት ሳምንት ያክል ከሜዳ እንደሚርቅ የስፔን ጋዜጦች ዘግበዋል። እያ ማለት ወርሃ ታህሳስ አይመለስም ማለት ነው። ተመልካቾቻችን እናም ትናንት አስፈላጊ ድልን ተጎናጽፏል ባርሰሎናዎች። በጣሊያን ኮፓ የጣሊያን ጨዋታ ተደርጎ ነበረ። ዩቬንቱስን ከኡድኒዚ ያገናኘ ጨዋታ ነበረ ቱሪ ላይ። ይህም ጨዋታ በሜዳው ኡድኒዚ ያስተናገደው ዩቬንቱስ አሸንፏል። ጆናታን ዴቪድ እና ማኑዌል ሎካቴሊ ናቸው ጎሎቹን ማስቆጠር የቻውት በዚህ መንገድ ጨዋታዎቹ ቀጥለው የተደረጉበት አጋጣሚ ነው ያለው። ዛሬ የሚከናወኑ ጨዋታዎችን በተመለከተ መረጃዎችን ላጋራችሁ። አርሰናል በሜዳው ኤምሬትስ ከብሬንትፎርድ ጋር ዛሬ ይጫወታል፣ ምሽት አራት ሰዓት ከሰላሳ ላይ ተጠባቂ የጨዋታ መርሃ ግብር ነው። አርሰናል በለንደን ደርቢ በሳለፍና እሁድ ከቼልሲ ጋር ነጥብ ተጋርቶ ከሜዳ እንደወጣ ይታወቃል። ትናንት የሲቲ ማሸነፍ ደግሞ ይበልጥ ለአርሰናል ጫናን ይዞ ሊመጣ እንደሚችል ይታስባል። ሚኬል አርቴታ ከጨዋታው አስቀድሞ ጉዳትን በተመለከተ ዊሊያም ሳሊባና ሊያንድሮ ትሮሳርድ የቀናቶች እድሜ ብቻ ነው፣ በቶሎ ይመለሳሉ ሲል ሀሳቡን ሰጥቷል። ነገር ግን ካይ ሀቨርዝ ና ጋርቢ ማጋሌሽን በተመለከተ ሁለቱ ተጫዋቾች ሳምንታቶች እንደሚያስፈልጓቸው እንደዚሁ ሀሳብን የሰጠበት አጋጣሚ ነው ያለው። ስለ ተጫዋቾችን ማሳረፍ በተመለከተ ብለ ቀረብለት ጥያቄ ነገሮችን ማኔጅ ለማድረግ እንሞክራለን ተጫዋቾችን እንዴት ባለመንገድ ሮቲት ማድረግ እንዳለብን የጨዋታዎችን ኮንቴክስት ደግሞ በትኩረት ማየት አለብን የሚል ሀሳብ ሰጥቷል። ቤን ዋይት ከሜዳ እየራቀ ያለ ተጫዋች ነው እና እሱም በተመለከተም ሁሉም ተጫዋች የመሰለፍ እድል አለው የሚል ሀሳብን ሚኬል አርቴታ ተናግሯል። እንግዲህ ባለፈው በነበረው ጨዋታ ጉዳት ላይ የነበረው ተጫዋች ተመልሰውላቸዋል። በተለይ የቪክቶር ዮኬሬስ መመለስ ለአርሰናል በጎ ነገር ይዞ ይመጣል። ነገር ግን አሁንም ዊሊያም ሳሊባ እንደማይኖር ነው የሚጠበቀው። ነገር ግን ልምምድ አለን ያንን መጠበቅ አለብኝ የሚል ሀሳብ ሰጥቷል። የመኖር እድሉ ግን በጣም ጠባብ መሆኑ ነው የተገለጠው። ስለዚህ ምናልባትም ሞስኬራና ሂንካፒ አሁንም ሴንተር ባኩን ጥምረት አድርገው እንደሚጀምሩት ይጠበቃል። የተወሰኑ ለውጦችን ሊያደርግ እንደሚችል አርሰናል ይታስባል። እንግዲህ ብሬንትፎርድ ወደ ሊጉ ካደገ በኋላ 2021 ወርሃ ነሐሴ ላይ አርሰናልን ካሸነፈ በኋላ ከዚያ በኋላ ማሸነፍ አልቻለም። በአምስቱ አርሰናል አሸነፈ፣ ሁለቱ ነጥብ ተጋርተው ወጥቶ አለ። በአንጻሩ ባለፉት ሰባት ከሜዳ ውጭ አርሰናል ጋር ባከናወነው ጨዋታ ማሸነፍ አልቻለም። ብሬንትፎርድ አራቱን ተሸንፈው ሶስቱ ነጥብ ተጋርተዋል። ና ማርሳል በሜዳው የተሻለ የማሸነፍ ንጻሪ እንዳለው ብሬንትፎርድ ላይ እያሳያል። ሌላኛው የጨዋታ መርሃ ግብር በአንፊልድ ሮድ ሊቨርፑልን ከሰንደላንድ የሚያገናኘው ጨዋታ ነው። ሰንደላንድ ባለፉ ካምባክ አድርገው ነው ድል ያደረጉት። ሊቨርፑልም እንደዚሁ በለንደን ስቴዲየም ዌስት ሀምን አሸነፈው ነው መመለስ የቻሉት። ሊቨርፑል ከሰንደላንድ ይጫወታሉ። አርነስሮት ከጨዋታ አስቀድሞ ኮነር ብራሊን በተመለከተ ከቡድኑ ጋር ልምድ ጀምሯል። ተስፋ ለኝ ለጨዋታው እንደሚደርስ በተለይ ቀጣይ ሊድስ ጋር በሚደረገው መርሃ ግብር የሚል ሀሳብ ሰጥቷል። ጀሮሚ ፍሪምፖንግ በተመለከተ በቀጣይ ሳምንት ወደ ልምድ እንደሚመለስ ሐሳባቸውን ሰጥቷል። ስለ አሌክሳንደር ኢዛክ ተጫዋቹ በይጎሉ ማስቆጠሩ በጣም ጥሩ ነገር ነው። እናም በተወሰነ ምቾት እንዳልተሰማው ግን ሀሳባቸው እንደዚሁ ሰጥተዋል። ሞሳላን በተመለከተ ባለፈው ዌስትሀም ጋር በነበረው ጮታ ቋሚ ያሳለፉ ውስጥ መግባት አልቻለም። ና ከዚህ ጋር በተገናኘ ይሄ ኖርማል ነው ተጫዋቹ ሪያክት ያደርጋሉ የመሰለፍ ድል ሲነፈጉ፣ ነገር ግን ሞሳላ ፕሮፌሽናል ተጫዋች ነው ሲሉ ተጫዋቹ ያላቸውን አክብሮት ገልጸዋል። ሰንደርላንድ ባለፉት 18 ከሜዳ ውጪ ጨዋታዎች ማሸነፍ አልቻለም። ሊቨርፑልን በዘጠኙ ተሸነፉ በዘጠኙ ነጥብ ተጋርቶ የወጣበት አጋጣሚ ያለው አንፊል ላይ ያሸነፈው በወርሃ ጥቅምት አስራ 1983 ላይ ነበረና በጣም ረዥም ጊዜ እንደሆነ ይሄ ማሳያ ነው። እንደዚሁም ሰንደርላንድ ከ16ቱ 13ቱን የሜዳው ከሜዳው ውጭ ጨዋታዎች በተለይ ከሻምፒዮን ክለብ ጋር ባለፈው ዓመት ሻምፒዮን ሆኖ ከገጠመው ክለብ ጋር ድል ማድረግ ያልቻለበት አጋጣሚ ነው ያለው። ሊቨርፑል ባለፉት 25 የሚድዊክ ጨዋታዎች መካከል በአንዱ ብቻ ነው የተሸነፈውና ይህ ደግሞ በሳምንቱ ዋጋ መጫወታ ሲደረግ ለሊቨርፑል ብዙ የሚቀነው አይነት ክለብ እንደሆነ ነጥቦችን ማስቀመጥ ያስደፍራል። በኤላንድ ሮድ ሊድስ ዩናይትድ ከቸልሲ ጨዋታቸውን ያደርጋሉ። እንግዲህ ሞሽስ ካይሲዶ አይኖርም። ቀይ ካርድ ባለፈው መመልከቱ እናውቃለን። ነገር ግን ኮል ፓልመር ዝግጁ ስለመሆኑ ኤንዞ ማሬስካ ሀሳባቸውን ሰጥቷል። ነገር ግን ምናልባት ዘጠና ደቂቃ ላይ ጫወት ይችላል። ለጨዋታው ግን ዝግጁ ነው። አንበላቸውን ሪስ ጄምስን በተመለከተ በያን ጨዋታ ባሰልፈው ደስተኛ ነኝ። ነገር ግን ነገሮች ማየት አለብን፣ ማኔጅ ማድረግ አለብን ምን ያክል ደቂቃ መጫወት አለበት የሚለውን በማለት ሀሳባቸውን ሰጥቷል። ስለ መጫወቻ ስፍራው በተመለከተ በየትኛውም ስራ የመጫወት አቅምና ጥራት አለው ሲሉ ኤንዞ ማሬስካ ለተጫዋቹ ያላቸውን አድናቆት እንደዚሁ ገልጸዋል። ቸልሲ መጥፎ ክብሮስ አለው፣ ከሜዳ ውጭ። በነገራችን ላይ ከሊድስ ጋር ባለፉት 48 ከሜዳ ውጭ ከሊድስ ጋር ባከናወናቸው ጨዋታዎች 29ኙን ተሸንፏል፣ በ13ቱ ነጥብ ተጋርቷል። እና ይሄ በጣም ከሜዳ ውጭ ከሊድስ ጋር መጥፎ ክብሮ ስን እንዳለው ማሳያ ነው። ሌላኛው ሊቨርፑልን ቀደም ሲል ሚድዊክ ላይ ብዙ የማሸነፍ ነጻሬ እንዳለው እንደሚቀናው ስገልጽ ነበር። ሊድስ በአንጻሩ የሳምንቱ አጋማሽ ጨዋታ ከማይስማማቸው ክለቦች መካከል አንደኛ ነው። ካለፉት 12 የሚድዊክ ጨዋታዎች መካከል አንድ ብቻ ነው ማሸነፍ የቻሉ ሊድስ የነጥብ ለማንሳት ያክል ነው። ሞሊና ላይ ወልቨስ ከኖቲንጋም ፎረስ ይጫወታሉ። ተርፉ ሙር ላይ በርንሊ ከክሪስታል ፓሽ ሌላኛው መርሃ ግብር ነው። በአሜክስ ላይ ብራይተን ኤንድ ሆቭ አልቢዮን ከአስቶን ቪላ፣ ይህም ተጠባቂ የእለቱ የጨዋታ መርሃ ግብር ነው። በዚህ መንገድ ፕሪሚየር ሊጉ ቀጥሎ ይከናውን። 14ተኛ ሳምንት የእንግሊዝ ፕሪሚየር ሊግ፣ በስፔላ ሊጋም ሳንማሚስ ላይ አትሌቲክ ቢልባኦ ከሪያል ማድሪድ ዛሬ ይጫወታሉ። ሪያል ማድሪድ ባለፉት ጨዋታዎች በሊጉ በቻምፒዮንስ ሊግ ነጥቦችን ለማሳካት እጅግ እየተቸገረ ያለ ክለብ ሆኗል። ጃቢ አሎንሶ ስለ ስራ ስጋቱ በተመለከተ ጥያቄ ቀርቦለት ነበረ እና ትኩረት ያሁን ስለ ጨዋታው ነው ምክንያቱም ገና ጉዞ ረዥምን የሚል ሀሳብን ሰጥቷል። ፊንላንድ ሜንዲ 2005 የተግባደድ ይመስላል ደርሶ የተቋጨ ይመስላል በጉዳት ምክንያት ዚንሀውሰንም መጮፍ እንደማይደርስ የማርካ ዘገባ እንደዚሁ ያሳያል በኮፓ የጣሊያን ጨዋታዎች ይደረጋሉ በነገራችን ላይ አታላንታ ከጄኖዋ ናፖሊ ከካግሊያሪ ኢንተር ሚላን ከቬኔዚያ በዕለቱ የሚደረግ የጨዋታ መርሃግብር ነው በዚህ መንገድ ጨዋታዎቹ ቀጥለው ይደረጋሉ የቀድሞው የማንቸስተር ዩናይትድ እና የባየርን ሙኒክ ኮከብ ባስቲያን ሸዋንስታይገርን በተመለከተ አንድ መረጃ ስንመለከት ነበረ። ከባለቤቱ ጋር ፍቺ ሊፈጽሙ መሆኑ ተገልጿል። ሸዋንስታይገር ና የቀድሞዋ የቴኒስ ኮከብ አና ኢቫኖቪች ጋብቻቸውን ካደረጉ ከዘጠኝ ዓመታት በኋላ ሊለያዩ መዘጋጀታቸው ነው። ዘገባዎች በስፋት እየወጡ የሚገኙት የሌላኛው ጉዳይ ነው። በሌላ መንገድ ትላንት በኔሽንስ ሊግ በሴቶቹ ዘርፍ የፍጻሜ ጨዋታ ነበረ። ስፔንን ከጀርመን ያገናኘ ነበረ። ስፔን ድል አድርጋለች። በክላውዲያ ፒና ሁለት ጎሎች ና በቪኪ ሎፔዝ ጎሎች ድል አድርጋ የዋንጫ ባለቤት መሆን ችላለች። የመጨረሻ አንድ ጉዳይ ላንሳላችሁ። ዛ አትሌቲክ አንድ ሀሳብ አውጥቷል። ነገሩን በግልጽ ለማወቅና ለመወሰን አዳጋች ቢሆንም ክለቦች እያሳዩ በሚገኙት ውጤትና በክለባቸው ውጤት ደስተኛ የሆኑ ደጋፊዎች በሚል ባወጣው መረጃ በቀዳሚነት ሰንደርላንድን አስቀምጧል። ሁለተኛ ላይ አርሰናል ተቀምጧል። ቼልሲ ሶስተኛ አድርጎታል። አስቶንቪላ አራተኛ፣ ብሬንትፎርድ አምስተኛ ላይ ተቀምጧል። ማንቸስተር ሲቲ ስምንተኛ ነው። ማንቸስተር ዩናይትድ 11ኛ ደረጃ ላይ የተቀመጠ እንደዚሁ ቡድን ሲሆን ሊቨርፑል 15ኛ ደረጃ ላይ ተቀምጧል። ነገር ግን ዌስትሃም፣ ወልቭስ እና ቶተናም ስፐርስ ከ18 እስከ ያስቀምጧቸዋል እንዳነሳሁላችሁ በክለቦች በውጤታቸው ደጋፊዎች ደግሞ በክለባቸው ውጤት እንግዲህ ነገሩን ሳይንቲፊክ በሆነ መንገድ ግልጽ ለማድረግ ሳይንሳዊ በሆነ መንገድ ባይችልም ነገር ግን ቅድመ ግምቶችን በማስቀመጥና ነባር ሁኔታዎችን በመቃኘት ዘቲት ኬንን ዘገባ ይዞት ወጥቷል። የለቱ ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባራሽ ጋር ጊዜን አሳለፍ ያለውን ብሩ ጊዜን ተመኘው።